ሰላም ጤና ይስጥልኝ። ወደ ሀገሬቶች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትሮፍ ይበልልኝ ይሻላ። እንዴት ናችሁ? እንዴት ዋላችሁ? ደግ ናችሁ? ከኔ ጋር አልሐምዱሊላህ ረብል አለሚን ሰላም ነኝ። አንተም በያላችሁበት ሰላማችሁ ይብዛልኝ። መጥቻለሁ። ዛሬ እንግዲህ ያው ካቆምንበት አሊይ ኢብን አቡ ጦሊብ ክፍል አምስት ማለት ነው ይዘ መጥቻለሁ። አህባቢ ቢዶን በላይ በሽር ጀመሩት። አሁን ካቆምኩበት ጀምራለሁ። ማርሃባ። ለዚህ ነበር ሳዒድ ቢን አቢ ዋቅስ እንዲህ ይል የነበረው፣ አሊ ቢን አቡ ጣሊብ ሶስት ነገሮች ተሰጥቷቸዋል። ከእነዚህም ውስጥ አንዱ የእኔ ቢሆን ኖሮ አለምን በቁጥጥር ስር እንደዋል እቆጥር ነበር። ምንድን ናቸው እነርሱ ተብሎ ሲጠየቅ እንዲህ አሉ። ረሱል ሰለላሁ አለይሂ ወሰለም ውድ ልጃቸውን ድረውላቸዋል። በኸይሩጊያ ወቅት ምሽጉን እንዲከፍቱ ባንዲራውን ሰጥተዋቸዋል። ረሱል ሰለላሁ አለይሂ ወሰለም ሀሩን የሙሳ ጋር እንደነበረ ሁሉ አንተም ከእኔ አንጻር እንደ ሀሩን መሆን አትወድ ምን ብለውታል? ሱረቱል አልታውባ በዘጠነኛ የህጅራ አቆጣጠር አሲዴ ቅረዲላዋን ሰዎችን ሀጅ ለማስደረግ ወጡ። ነቢዩ ስላ ላ ወሰለም ከአባ ከጣዖታት ሙሉ በሙሉ ከጽዳት በኋላ በቀጣዩ ዓመታት ማድረግ ነው የፈለጉት። በወቅቱ ሱረቱን አተውባ በነቢዩ ስላ አ ወሰለም ላይ ሰለም ይህ ሱራ ሀጅ ሊያደርጉ የወጡ ሰዎች ዘንድ እንዲነበብ ፈለጉና አልይ ቢን አቢ ጣሊብ ሀጃጆች ፊት ሂደው አዘዟቸው። ስድቅ ግመል እየቆረበ የስት መጣ ነቢዩ ስላ ነበር ጠጋ ብለው ሲመለከቱ አ አልይ መሆናቸውን አወቁና ወቁና ለምን እንደመጡ ሲጠይቋቸው፣ ይህን ለማድረስ ነው የመጣውት አሉና፣ አያመ ተሽሪቅ ሲሆን ቆመው አነበቡላቸው። ይህቺ ከአላህና እና ከመልእክተኛ ወደ እነዚያ ቃል ኪዳን ወደ ተገባሁላቸው አጋሪዎች የምትደርስ ንጽህና ናት። በምድር ላይም አራቱ። ወሮችን ወይም ደግሞ ጸጥተኞች ስትሆኑ ኪዱ። እናንተም ከአላህ ቅጣት የማታመልጡ መሆናችሁንና አላህም ከካሂዲዎች አዋራጅ መሆኑን እወቁ፣ ካሂዲዎችን አዋራጅ መሆኑን እወቁ በሏቸው። ይህ ከአላህና ከመልክተኛው በታላቁ ሀጅ ቀን የመጣ ይወጣ የአላህ ከአጋሪዎቹ ንጹህ ነው፣ መልክተኛውም እንደዚሁ ከክህደት ብተጸጸቱም እርሱ ለእናንተ በላጭ ነው። ከእምነት ብትሸሹም እናንተ አላህን የማታውቁት መሆናችሁን እወቁ በማለት ወደ ሰዎች የሚደርስ ማስታወቂያ ነው። እነዚያን የካዱትንም በአሳማሚ ቅጣት አበስራቸው። ከአጋሪዎቹ እነዚያ ቃል ኪዳን የተገባችሁላቸው እና ከዚያም ማንም ያላጎደልኩባቸው በእናንተ ላይ አንድም ያልፈረዱባቸው ሲቀሩ፣ እነዚህም ቃል ኪዳናችሁን እስከ ጊዜያቸው መጨረሻ ሙሉላቸው። አላህ ጥንቁቆችን ይወዳልና። የተከበሩትን ወሮች ባለቁ ጊዜ አጋሪዎቹን በአገኛችሁባቸው ስፍራ ግድሏቸው፣ ያዘዟቸውም አከበቧቸው ያዟቸውም፣ ክበቧቸውም፣ ለእነርሱም መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም፣ ሶላትንም በደንቡ ቢሰግዱ ግዴታ መጽዋትንም ቢሰጡ መንገዳቸውን ለቀቁላቸው። አላህ መሃሪ አዛኝ ነው። እና አልተውባ ቁጥር ከአንድ እስከ አምስት እስኪደክማቸው ድረስ ድምፃቸውን ከፍ አድርገው አነበቡ። የቀረው መልእክት አሴድግ ጨሯሱት። አሊይ ያወቀ እኔንም አውቋል። ከእለታት አንድ ቀን ነቢዩ ስ ላ ሰለም የአሊይ ልጆች የሆኑትን ሀሰንና ሁሴይንን በመሸከም በሰዎች ፊት ቁመው እንደሃሉ እኔን የወደደኝ እነዚህን ሁለት ልጆችንና አባትና እናታቸውን የወደደ ሰው በእለተ ቂያማ ከኔ ጋር ይሆናል። አሊይን ያወቀ እኔንም አውቋል። አልይን የሰደበ እኔንም ሰድቧል። ነቢዩ ሰለላሁ ዐለይሂ ወሰለም ዱንያ የተሰናበቱ እለት አልይ መተው የነቢዩ ሰለላሁ ዐለይሂ ወሰለም ራስ ደረታቸው ላይ አስደገፈና እንደሀሉ እናትና አባቴ ይሰወትል ይሰወለውት ህያው ሆኖም ሞቶም ወብ ነዎት። አንቱ የአላህ መልእክተኛ። የነቢዩን ሰለላሁ ዐለይሂ ወሰለም አጸደ ስጋ በውሃ ያጠቡት አሊይ ነበሩ። ረሱል ስላ ሌ ወሰለም እስኪ በሱ ድረስ እስኪ በሱ ድረስ አሊ ብን አቢጣሊብ እንዲህ ይላሉ። አንድ ቀን ነቢዩ ስላ ሌ ወሰለም በጣም እራባቸው፣ ከየትም አምጥቼ ላበላቸው ይገባል ብዬ ለራሴ ወሰንኩ። አሊይ ስራ ለመስራት ወደ ከተማ ወጡና ወደ አንድ አትክልተኛ አይሁድ ዘንድ አቀኑ። አንተ የፈለግከውን ያክል ተምር ስጠኝና በስራ ላግዛ አሉት። አስራ ሶስት ፍሬ ያህል ተምር ሰጣቸው። ተስማሙና በደንብ አድርጎ እንዲሰሩ አደረጋቸው። ያዘዙትን ተምር ይዘው ወደ ነቢዩ ሰለላሁ ዐለይሂ ወሰለም እየገሰገሱ በመሄድ ፊት ለፊታቸው አቀረቡላቸው እና አዴራ እንደ ራበወት አውቂ ያለሁ አሏቸው። ረሱል ሰላ ላ ወሰለም ደስ አላቸውና እንዲህ አሉ ይህ ሁሉ እንድታደርግ ያስገደድህ ለአላህና ለመልእክተኛው ያለህ ውዴታ ነው? አዎን የአላህ መልእክተኛ አሉ። አልይ አንድ ጊዜ በጣም ራበኝ ላሉ አልይን ቢን አብጣሊብ አንድ ጊዜ በጣም ራበኝና ስራ ፍለጋ ወጣሁ። አልይ ረሀቦ በጣም ከመጥናቱ የተነሳ ስራዬን መስራት አልቻልኩም። በመዲና ከተማ ውስጥ ቤቷን በጭቃ በመምረግ የምትፈልግ አንዲት ሴት አገኘውና ውሃ በማቀበል ላግዛት እንደምችል ነገርኳት። አስራ ስድስት ፍሬ ተምር ሰጠችኝ። ከዚያም ረሱል ሰለላሁ ዐለይሂ ወሰለም እስኪ በሉ ድረስ አልበላም አልኩና ለራሴ ነገርኩት። ነቢዩ ሰለላሁ ዐለይሂ ወሰለም ፊት ተቀመጥኩና ተምሮን አካፈልኩና ሰጠኋቸው። ነቢዩም ሰለላሁ ዐለይሂ ወሰለም ማጫወት ፈለጉ። ፈለግኩና ቴምሩን እየበላሁ ፍሬውን እርሳቸው ፊት ለፊት አስቀመጥኩና ይህን ሁሉ ቴምር በሉ አልኳቸው። እርሳቸው አንተስ ቴምሩን ከነ ፍሬው ነው የበላኸው አሉ። እመቤት ፋጥማ የመጀመሪያ ልጇን ወለደች። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ደስታ ተሰማቸውና ስሙን ማን ብለው እንደሚሰይሙት አሊይ ሲጠይቋቸው ሀርብ ብለው ብየዋለሁ አሏቸው። ነቢዩም ሰለላሁ እኔ ይህን ስም አልወደውም አሉ አሊይም ታዲያ ማን እንበለው በማለት ጠየቁ ሀሰን በሉት የፋጡማ የመጀመሪያ ልጅ ነቢዩ ሰለላሁ ዐለይሂ ወሰለም ባወጡት መሰረት ሀሰን ተባለ እመቤት ፋጡማ ከዚህ በኋላ ሁሴን የሚባል ሁሴን የሚባል ሌላ ልጅ ወለደች እና ከወንድሙ ጋር አደገ አንድ ቀን ነቢዩም ስላ ላ ሰለም መጡና ልጆቹ የት እንዳሉ ፋጡማን ሲጠይቋት በጣም ስለ ራባቸው አልይ ይዘዋቸው እንደ ወጡ ነገረቻቸው። እያለቀሱ እንዳይረብሹሽ ይዣቸው ሄድ በማለት ይዘዋቸው እንደ ሄዱ አስረዳቻቸው። ነቢዩም ስላ ላ ሰለም ሲፈልጓቸው ወጡና አገኟቸው። አልይ ልጆችን ፀሐዩ ገደ ጎድቷችኋል። ወደ ቤት አትመለሳቸው ምን አሉ። እመቤት ፋጥማ የቤት ስራ በጣም እየበዛባት ሄደ ነቢዩም ሰለላሁ ዐለይሂ ወሰለም ዘንድ ብዙ አገልጋዮች እንደመጡ አወቀችና አንዳቸው መጥተው እንዳገለግሏት ስለፈለገች ለአባቷ ለመንገር ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት ስትሄድ አላገኘቻቸውም። ቤት ውስጥ ያገኛቸው እመቤት አኢሻን ስለነበር ይህንኑ ለነቢዩ ሰለላሁ ዓለይሂ ወሰለም እንድትነግርላቸው ነገረቻት እንድትነግራቸው ነገረቻት እመቤት አኢሻ ነቢዩም ሰለላሁ ዓለይሂ ወሰለም ሲመጡ ፋጡማ ያለችውን ስትነግራቸው እንዳሉ፣ ወላሂ አልሰጣትም። እኔ ዘንድ አህሉ ሱፋዎች ስላሉ የሚበሉት አያገኙም። ፋጡማር ረሱል ሰላላሁ ዐለይሂ ወሰለም ያሉትን ሰማችና ቅር ተሰኘች። ነብዩ ሰላላሁ ዐለይሂ ወሰለም ወደ ቤት ሲሄዱ ፍራሽ ላይ ከአልይ ጋር ተቀምጣ አገኛት። ነብዩ ሰላላሁ ዐለይሂ ወሰለም በመካከላቸው ተቀመጡና አገልጋይ እንደምትፈልጊ እንደምትፈልጊ ተነግሮኛል አሏት። አሁን አንቱ ያላ መልእክተኛ አለቻቸው። ከዚህ የተሻለ ነገር ልንገርሽን፣ ምንድነው እርሱ በማለት ጠየቀች። እርሳቸውም አንቺና አሊይ ወደ አልጋቸው ስትገቡ 33 ጊዜ ሱብሃንአላህ 33 ጊዜ አልሐምዱሊላህ ሰላሳ አራት ጊዜ አላሁ አክበር በሉ አሏት ፋጡማ እንዴት ትላለች ረሱል ሰለላሁ ዐለይሂ ወሰለም ያዘዙን ማለት ከጀመርን ጀምሮ ምን አይነት አገልጋይ ሳያስፈልገን ቀረ የመልእክተኛው ልጅ የአላህ ጠላት ልጅ አንድ ላይ ሊሆን አይችሉም። ሰይድ አልይ ብን አቢ ጣሊብ እመቤት ፋጡማ እያለች ሌላ ሴት ማግባት ፈለጉ። አልይ ማግባት ፈልገው የነበረው የአቡ ጀህልን ሴት ልጅ ነበር። ነቢዩም ሰለላሁ ዐለይሂ ወሰለም ወሬው ደረሳቸው። አልይ ይህን ማድረግ ከፈለገ ከፈለጉ ፋጡማን ፈተው መሆን እንዳለበት አቋም በመውሰድ ነገሩን ሳይቀበሉት ቀሩ። ከዚያም እንደ አሉ እኔ ሐላል የተደረገውን ሐራም፣ ሐራም የተደረገውን ደግሞ ሐላል የማድረግ ሰው አይደለውም። ነገር ግን የአላህ መልክተኛ ልጅና የአላህ ጥላት ልጅ አንድ ላይ ሊሆን አይችሉም ይላል። ዛሬ ቪዲዮ ይህን ይመስላል አባቢ፣ ነገ ኢንሻአላህ በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ Oh, me, oh, me, the kid.